ክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እን ወየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ፣ ዘመቻው በፋኖ አመራሮች ላይ እያነጣጠረ ነበር ሲሉ አመራሩ ገለጹ። ይህ በእንዲህ እንዳለበት ክልሉ በተፈጸመው ጥቃት እስረኞች ማምለጣቸው ተነግሯል። በቀዳሚነት የምንመለከተው መረጃ ይሆናል። ከፋኖ ጋር እንድንዋጋ በፌዴራል መንግስቱ በኩል ያልተደረገ ጉትጎታና ጥረት አልነበረም ሲሉ የትግራይ ሰራዊት አመራሩ ገለጹ። ጄኔራሉ የፌዴራል መንግስት ሰራዊቱን ከድንበር በማስወጣት ከኤርትራ ጋር እዛው ተታኮሶ እርምጃ ወስዷል ሲሉ ሞክሷል። ታደምጡታላችሁ። የዐቢይ አህመድ አገዛዝን መገዳደርና ልክ ማስገባት አለብን ሲሉ አቡነ ጴጥሮስ ተናገሩ። አራት ኪሎ ያሉት መሪዎች ሊያርዱ ቢሉ አዘጋጅተው በአለም ላይ እንዳንተ የማከብረው ሰው የለም የሚሉ ናቸው ሲሉም ገልጸዋቸዋል። ይህንንም ይዘናል። ይህ በእንዲህ እንዳለ ከንቲባ አዳነች አበቤ 46 ግራም የሚመዝን ወርቅ ከቤተ ክርስቲያን ተሸልሟል። ጸረሃ ሚኒሊክ ይባል የነበረው የቤተ ክርስቲያኒቱ ህንፃም አዲስ ሁለገብ ህንፃ ተብሎም ተመርቋል። ተጨማሪ አለን። ጄኔራሉ የደሞዝ እገዳ ጣሉ። ከትግራይ ክልል ውጭ ያለው አመራሮች ደሞዛቸውም ታግዷል። ሌላኛው መረጃችን ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቲክቶክን የሚገዛ ባለሀብት አለኝ አሉ። ፕሬዚደንቱ በአሜሪካ ውስጥ የብሔራዊ ደህንነት አደጋ ይፈጥራል በሚል የታገረውን ቲክቶክ የሚገዛም የቱጃሮች ቡድን እንዳላቸው ነው ያሳወቁት። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ዘመቻው በፋኖ አመራሮች ላይ ያነጣጠረ ነበር ሲሉ አመራሩ ገለጹ። ይህ በእንዲህ እንዳለ በክልሉ በተፈጸመ ጥቃት እስረኞች ማምለጣቸው ተነግሯል። የብልጽግናው መንግስት ትናንት በክልሉ የተደረጉ ሰልፎችን በተመለከተ በሰፊው መግለጫዎችን ቢያወጣም በርካታ ህይወት የተቀጠፈባቸው አውደ ውጊያዎችን በተመለከተ ግን ያለው ነገር የለም። የፋኖ ኃይሎች ደግሞ ከተደረጉ ሰልፎች ጎን ለጎን የተከፈተው ዘመቻና በራሳቸው ያከናወኗቸው ህዝባዊ ስብሰባዎችን በተመለከተ ገልጸዋል በትልልቅ ሰልፍ ሲደረግ በዙሪያቸው ደግሞ ውጊያ ይከናወን እንደነበር መዘገባችን ይታወሳል። የፋኖ ኃይሎች በተለያዩ ቦታዎች የተከፈተ ያሉትን ዘመቻ ከመመከት ባሻገርም ህዝቡን በመሰብሰብ ያወያዩባቸውን መድረኮችንም አሳይተዋል። በዚሁ ተመሳሳይ ዕለት ደግሞ የሰራዊት ግንባታ መቀጠላቸውን ይገልጹና ለበርካታ ወራት ሰልጥነው ትናንት የተመረቁ ያሏቸውን ታጣቂዎቻቸውንም አስተዋውቋል። በክልሉ ባለፉት ቀናት በመንግስት ኃይሎች በበርካታ ስፍራዎች ላይ ነው ዘመቻ የተከፈተው በጎጃም ቀጠና ከደጋ ዳሞት እስከ ቋሪት ከአማኑኤል እስከ ቡሬም ከሞጣ እስከ ዲጎ የነበሩ ጠንካራ ውጊያዎች ይጠቀሳሉ። በጎንደር ቀጠና ከጎንደር ከተማ ዙሪያ ከአዘዞ ኤርፖርት እስከ ማክሰኝት ከደራ እስከ እብናትና ሌሎች አካባቢዎች የነበረውም እንደዚሁም። በወሎ ቀጠና እያቆቡ ስፍራዎች ደግሞ በከባድ መሳሪያ የታገዘ የተኩስ ልውውጥ እንዳለ ነው። በነዚህ ጥቃቶች ከደረሰው ሰብአዊና ቁሳዊ ጉዳት ባሻገር እስረኞችም እንዲለቀቁ ሆኗል። ይህ የሆነው በምዕራብ ጎጃም ሰከላ ነው። እነዚህ ጥቃቶችና ሰሞነኛ ዘመቻዎችን በተመለከተ ከመከላከያ ሰራዊቱ በኩልም የተገለጸ ነገር የለም። የፋኖ አመራሩ አስረስ ማድረግን ብልጽግና በተመሳሳይ ዕለት ሁለት ሰበር ዜናዎችን አዘጋጅቶ ያደረገው ነው ይላሉ። ቀዳሚው ምድር አንቅጥቅጥ ሲሉ እነ አቶ ተመስገን ጥሩነህ የገለጹትን ሰርፍ አደረግን የሚል ነው ያሉ ሲሆን፣ በተመሳሳይም የፋኖ አመራሮች ላይ ጥቃት በመፈጸም ማስነገር ነበር ሲሉም ያክላሉ። አብይ አህመድ ወደ ስልጣን ከመጡ ወዲህ ትልልቅ ኦፕሬሽኖችን አቅደው አሳክቷል የሚባሉ መኮንኖች የተሳተፉበት የፋኖ አመራሮችን የመምታት ልዩ ኦፕሬሽንን ለሶስት ቀናት ተከላክለናል ሲሉም ነው አመራሩ የገለጹት። በዚህም በርካታ የጦር መሳሪያ የታጠቅንበት ሆኗል ሲሉም አንስተዋል። ከፋኖ ጋር እንድንዋጋ በፌዴራል መንግስቱ በኩል ያልተደረገው ጉትጎታና ጥረት አልነበረም ሲሉ የትግራይ ሰራዊት አመራሩ ተናገሩ። ጄኔራሉ የፌዴራል መንግስት ሰራዊቱን ከድንበር በማስወጣት ከኤርትራ ጋር እዛው ተታኮሱ እርምጃ ወስዷል ሲሉ ሞቅሰዋል። የብልጽግናው መንግስት ወቅታዊ አጀንዳም የቀድሞ አጋሩ ሻቢያን ከህወሀትም ከፋኖም ከኦሮሞ ነጻነት ሰራዊት ጋርም እየሰራ ቢ ነው የሚል ነው። ከዚህ ጋር በተያያዘ ምላሽ እየሰጡ የሚገኙ የህወሀት አመራሮችና የትግራይ ሰራዊት አዛዦች ደግሞ የሚቀርቡ ክሶችን በማስተባበል የህዝብ ለህዝብ ግንኙነቱን ግን እንደሚደግፉ ሲገልጹ ተሰምተዋል። በቅርቡ የህወሀቱ ሊቀመንበር ደብረ ደብረዚዮን ገብረ ሚካኤል በትግራይና ኤርትራ ህዝቦች መካከል ያለው ግንኙነትን የማጠናከር እንደ አፋርና አማራ ካሉ ህዝቦች ጋር ደግሞ ግንኙነትን የመጀመር ፍላጎት እንዳለ ተናግሮ ነበር። ከሰሞኑ ከብራካ ጋር ቆይታ የነበራቸው ከቲዲኤፍ አዛዦች መካከል አንዱ የሆኑት ጀኔራል ዮሀንስ ዮሐንስ ወለ ጊዮርጊስ ጆን መዲድም በጉዳዩ ላይ ማብራሪያ ያቀርበዋል። በትግራይ ያለውን የፖለቲካ ሁነት አቅጣጫው የተበላሸ ስለመሆኑ ያነሱት ጄኔራሉ አንዳችን ሌላኛችን ላይ ጣታችንን በመቀሰር የሚቀረፍ ግን አይሆንም ይላሉ። በመከላከል ጦርነቱ ወቅት የነበረው ስኬትም ይሁን ከዛ በኋላ ያጋጠመው ውድቀት የጋራችን ነው በማለትም ያነሳሉ። የትግራይ ህዝብን ከአማራና ኤርትራ ህዝቦች ጋር ያለውን ግንኙነትን በተመለከተም ከህገ መንግስታዊነቱ ጋር በተያያዘ የተጠየቁት ጄኔራሉ ከፌዴራል መንግስቱ ዘንድ ከፋኖ ጋር እንድንዋጋ ያልተደረገ ጥረት የለም በማለት ያስታውሳሉ።

ከፋኖና ኤርትራ ጋር እንድንታኮስ ያልተደረገ ጥረትና ሸር የለም። ግን አንታኮስም፣ አናደርገውም። ለምንድን ነው የፌዴራል መንግስቱ የኢትዮ ኤርትራ በትግራይ በኩል ያለው ድንበር ክፍት አድርጎ የሄደው እንድንታኮስ ለሴራ ሴራ ነው። በቅንነት ቢሆን እኮ መደረግ ያለበትን ያውቃል። ማለት የነበረበት ቦታቸው አይደለም። እናም ኤርትራውያን ውጡ ነበር። የኤርትራ መንግስት ጦርን ከትግራይ መሬት ውጣ ብሎ ነገሩን ማስተካከል የነበረበት የፌዴራል መንግስት ነበር። የሚይዘውን መሬት ያዘና የቀረውን እዛው ለቆላቸው ወጣ። ይህ ማለት እዛው ተታኮስ የሚል አይነት ነው ያደረገው። እኛ ላደረግ ነው በሰላማዊ ሁኔታ እንዲፈታ ነው ጥረት ያደረግ ነው። ፌዴራል ካላገዘን ምን ማድረግ ነበረብን? ከነሱ ጋር በሰላም ተነጋግረን ካልፈታን ከማን ጋር ነው የምንፈታው? ታዲያ ተጣመሩ ተብሎ የሚወራው ወሬ እንዲጫጫ ሆነ የተፈለገው። ለምን አልተታኮሱም? ለምን አልተዋጉም? ለምን ወደ ጦርነት አልገቡልንም ከሚል የመነጨ ነው። ስለሆነም ከኤርትራ የሚሆን ከአማራ ኃይሎች ጋር በሰላማዊ መንገድ ችግሮችን ለመፍታት ነው ጥረት እያደረግን ያለ ነው። ለህዝባችን ሲባል እዚህ ኤርትራ እንዲያም ሆኖ የህዝባችንን መሰረታዊ ጥቅም አሳልፈን እንሰጣለን ማለት አይደለም፣ የሚሉት ጄኔራሉም ጄኖሳይድ የፈጸመው የኤርትራ ሰራዊት መጠየቅ አለበት፣ የፌዴራልና የአማራ ክልል ኃይሎችም እንዲሁ ሲሉ አክለዋል። ነገር ግን የሚቀርብብን ክስ ውሃ የሚቋጥር አይደለም። በኤርትራ የፈለገው ስርዓት ይኖር አምባገነንም ቢሆን እርሱ የኛ ጉዳይ አይደለም፣ የኤርትራውያን እንጂም እኛ አስመራ ኤምባሲ አልከፈትንም፣ የጦር ስምምነትም አልፈረምንም። ድንበር ላይ የህዝብ ለህዝብ ግንኙነት እንዲኖር ተደረገ አልፈንጅም ይህ ደግሞ የሶማሊያ ክልል ህዝቦች ከሶማሊያ የድንበር ህዝቦች ጋር፣ የአፋር ኢሳ ጎሳዎች ከጅቡቲ ጎረቤቶቻቸው ጋር እንዳላቸው ያለ ነው ሲሉም ያነሳሉ። እድሜው ከአስራ ሁለት ዓመት በላይ የሆነ የትግራይ ተወላጅ የሆነን ሁሉ ማጥፋት የሚል ስትራቴጂን ይዞም ክልሉን ካወደመው ሻቢያ ጋር የሚደረግ ግንኙነት አለ በሚል አጥብቀው የሚቃወሙ ሰዎች ግን በርካታ ናቸው። ከሰሞኑ እንኳን የሻዕቢያ ወታደሮች ብልጽግናው ባሳለፍነው ነሐሴ የመከላከያ ሰራዊት አባላት ለቀው እንዲወጡ ባደረገባት ዛላንበሳ ያደረጉት ተግባር ማነጋገሩ አልቀረም። ባሳለፍነው አረበ ከተማ ሲቢል ለብሰው የአልኮል መጠጥ ሲቀማምሱ የዋሉ ሁለት የኤርትራ ወታደሮች ከሰዓት በኋላ ወደ መኖሪያ ካምፓቸው እያመሩ ሳለም ሁለት ህጻናት በቤታቸው አጠገብ ሲጫወቱ ያገኛሉ። አንደኛው ወታደር ሰክሮ ስለነበር ህጻናቱን ከመስደብ አልፎ ይመታቸዋል። ይህንን ተግባር በቅርብ ርቀት ሲመለከቱ የነበሩ ሲሆን የህጻናት ወላጅ አባትም ቀረብ ብለው ለምን መታቸው ብለው ጠይቀው ሳይጨርሱም የሰከረው ወታደር እየታጠቀው ሽጉጥን አውጥቶ ይተኩስባቸዋል። አባትም ይወድቃሉ። ተግባሩ ያስደነገጣቸው እናትም እየጮሁ ባለቤታቸው ወደ ወደቁበት ሲጠጉ ወታደሩ እሳቸውም ላይም እንደተኮሰባቸው ነዋሪዎቹ ለቲክባ ገልጿል። አንድ አይን ማይ ስለ ሁኔታው ሲናገሩም አባት ትዳሩንና ልጆቹን ትቶ በተተኮሰበት ጥይት ህይወቱ ተቀጥፏል። እናት በተተኮሰ ጥይት ቀላል ጉዳት ደርሶባታል ሌላኛው አብሮ የነበረው ወታደር ባያስጥረው ኑሮ የጉዳቱ መጠን ካጋጠመውን በላይ ይሆን ነበር ሲሉ በመግለጽ ነው። የአብይ አህመድ አገዛዝን መገዳደርና ልክ ማስገባት አለብን ሲሉ አቡነ ጴጥሮስ ተናገሩ። አራት ኪሎ ያሉት መሪዎች ሊያርዱህ ቢለው አዘጋጅተው በዓለም ላይ እንዳንተ የማከብረው ሰው የለም የሚሉ ናቸው ሲሉም ገልጿቸዋል። በተለይም በትግራዊ ጦርነት ወቅት በተናገሯቸው ኢ መንፈሳዊ ንግግሮቻቸውና ፖለቲካዊ ቅስቀሳዎቻቸው ይታወሳሉ። አቡነ ጴጥሮስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አብዛኛው ምእመኗ ያለቀበት ገዳሞች የወደሙበትና ንዋያ ቅዱሳት የተዘረፉበት እንደዚሁም የተቃጠሉበትን ያን ጦርነት ለማካሄድ በተለይም ከአሜሪካ በእርቅ ሰበብ ያመጣቸውን እንደ አቡነ ጴጥሮስና አቡነ ሚካኤል ያሉ ጳጳሳትን በፕሮፓጋንዳና በሎጂስቲክስ ስብሰባ ዘርፍ አገዛዞ እንደተገለገለባቸው የሚታወስ ነው። በእርግጥ አቡነ ጴጥሮስ ባገዛዙ መሳደድ ከመጀመራቸው አስቀድመው የትግራይ ሕዝብን ይቅርታ መጠየቅ አለብን በየግላችን የተሳሳት ነው አለ ብለው በሲኖዶሱ መናገራቸው የቅርብ ጊዜ ትውስታ ነው። በቅርቡ ደግሞ የብልጽግናው መንግስት ወደ ሰፊ ሁኜ ጉዳ ሀገር ቤት እንዲመለሱ አደረግኳቸው ካላቸው ጳጳሳት መካከል አንዱ ሲሆኑ፣ እርሳቸውም ወደ አዲስ አበባ ተመልሰው እንደነበር የሚታወስ ነው። ትናንት የሰጡት መግለጫ ደግሞ እያነጋገረ ይገኛል። የአብይ አህመድ መንግስት እንደመጣ መልካም ነገር በመናገርና ለቤተ ክርስቲያናችንም የሚሰራላት በማስመሰል መዋቅሯን ለመቆጣጠር ታትሯል። ይህ በርካቶቻችንን ወስደዋል በማለት ይጀምራሉ። ነገር ግን ሁኔታው ሌላ ነው። ባለፉት ሰባት ዓመታት ያልተቃጠለ ቤተ ክርስቲያን፣ ያልተገደለ ምእመን፣ ያልተረሸነ ገዳማዊ እና የሃይማኖት አባት አለ ወይ? ኦርቶዶክሳውያን ተዘቅዝቀው አልተሰቀሉም ወይ? በህይወት እያሉ አልተቆራረጡም ወይ? እያሉ ያብራራሉ። ከም ባበቀር ምና ተረፍን ባሉበት መልእክታቸው ትግራይ፣ አማራና ኦሮሞን አቶ ብሎ ሰይሞ አጠፋለሁ ብሎ ነግሮን እየገደለን ያለ ስርዓት ነው ብለው ያቀረቡት አቡነ ጴጥሮስ ሞትና መግደል የሚያስፈነድቀው ስርዓት ነው ሲሉም ተሰምቷል። ዛሬ አራት ኪሎ እየተደረገ አይደለምን? የአሁኖቹ መሪዎቻችን ሊያርዱህ ቢለው አዘጋጅተው በእውነት እኔ እንዳንተ ያለ የማከብረው ሰው በዓለም ላይ የለም ይለሃል። የዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰው ቢያሰጥም ደም ጎርፍ ሆኖ ሰው ጠራርጎ ቢወስድ የሚሰማ ጆሮ የሚያይ ዓይንና የሚያስተውል አይምሮ የለም ብንል ተገቢነት ያለው አባባል ነው። ሞት የሚያስፈነድቃቸው፣ ሰቆቃ የሚያስጨፍራቸው መሪዎች አሉን። በቅርቡ የተፈጸመውን የሃይማኖት አባቶችን ግድያ መነሻ አድርገው ማብራሪያ ያሰሙት ጳጳሱ የአብይ አህመድ አገዛዝን መላ ኢትዮጵያን በተለይም የኦርቶዶክስ ተዋሕዶ ቤተ ክርስቲያኑ ምዕመናን ሊገዳደረውና ልክ ሊያስገባው ይገባል የሚል መልእክትም ሲያስተላልፉ ነው የተሰሙት። የችግሩ ምንጭ መነሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል።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 እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው? ይህንስ ለመቀልበስ ምን ነው? ተቸገርን። አገር ስንት ጊዜ ደማች? ምን አይነት ፍርጃ ነው ይህስ? ያላስለቀሰ ምን ያስለቅሳል? ኧረ በቃን ወገኖቼ! ኧረ ይብቃን ወገኖቼ! ሁላችን እንተባበር። ይህ በእንዲህ እንዳለ ከንቲባ አዳነች አበበ 46 ግራም የሚመዝን ወርቅ ከቤተክርስቲያን ክርስቲያን ተሸልመዋል። ጸረሃ ሚኒሊክ ይባል የነበረው የቤተ ክርስቲያኒቱ ሕንፃ አዲስ ሁለገብ ሕንፃ ተብሎም ተመርቋል። ባሳለፍነው ሳምንት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበበም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ወርቅ ሊሸለሙ ስለመሆኑ ኢትዮ ፎረም መዘገቡ የሚታወስ ነው። በዚህም መሰረት ዛሬ ከንቲባ የወርቅ ሐብል ተሸልመዋል። ኮሚቴው ሊሰጥ የነበረው ሽልማት ካባ የነበረ ቢሆንም ከንቲባ ያንሳል በሚል ወደ ወርቅ ከተቀየረ በኋላ የተሰጠ ሽልማት ነውም ተብሏል የወይዘሮ አዳነች አበቤ ብልጽግና አገዛዝ ባለፉት ዓመታት በጦርነትም የኮሪደር ልማት በሚለው ተግባሩም የበርካታ የእምነት ተቋማትን አፍርሷል አውድሟል በተለይም አብያተ ክርስቲያናት ለዚህ በእጅጉ ተጋላጭ ሆነዋል በኮሪደር ስራው ከፈረሱ የቤተክርስቲያኗ ክርስቲያኗ ንብረቶች መካከል በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቁ አካባቢ ያለውና ቤተ ክርስቲያኗም ጸረሃ ሚኒሊክ ብላ የምትጠራው ህንፃ አንዱ ነው በዛው በፒያሳ አካባቢ ከቀድሞ የመሐመድ ሙዚቃ ቤት ጀርባ እየተሰራው ይኸው ህንፃ የታችኛው ወለል የመንግስት ንብረት ሆኖ መኪና ማቆሚያ እንዲሆን ተደርጎ ተሰርቷል። ስያሜውም አዲስ ሁለገብ ህንፃ ተብሏል። የሆኖ ሆኖ ዛሬ የዚህ ህንፃ ምርቃትና ርክክብ ተከናውኗል። በዚህ መርሃ ግብር ላይ የቅርብ ጊዜ ተሿሚው እና አቡነ ሳውሮስን ጨምሮ ፓትሪያርክ አቡነ ማቲያስና ከንቲቧዋም ተገኝቷል። ወይዘሮ አዳነች አበቤም ከቤተክርስቲያኒቱ የተዘጋጀላቸው ወርቅን ተረክቧል። ይህ መስቀል ያለው ወርቅ አንድ ሚሊዮን ብር በላይ ወጪ የተደረገበት ስለመሆኑ የሚገልጹት የኢትዮ ፎረም ምንጮች 46 ግራም የሚመዝን ስለመሆኑም ያክላሉ። አቡነ ሳዊሮስ ልማት የበጎ ሀሳብ ውጤት ነው በማለት ከንቲባዋን ሲያወድሱት ሰምቷል። ፓትርያርክ አቡነ ማቲያስ ደግሞ የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን የእግዚአብሔር የሆነን ንዋይ በክብር ስላስረከባቸውን እናመሰግናለን ብለው ወደፊትም ለቤተ ክርስቲያኗ ተግባር አጋርነትን ጠይቀዋል። ከንቲባ አዳነች አበቤ ከአካባቢው ጋር የሚስማማት ዘመናዊ ሕንፃ ነው የሰጠናቸው ሲሉ ተሰምቷል። ጀኔራሉ የደሞዝ እገዳ ጣሉ። ከትግራይ ክልል ውጭ ያሉ አመራሮች ደሞዛቸው ታገዷል። ይህ ደግሞ በተለይም ከአዲስ አበባ ከአንድ ወር በላይ የተቀመጡ የትግራይ ክልል አመራሮችን የሚመለከት ስለመሆኑ ያስረዳል። ያለ ፈቃድ ከትግራይ ውጭ ያሉ የቀድሞ አመራሮች ናቸው ደሞዛቸው የታገደው። ሰኔ 19 2017 ለሁሉም የትግራይ ጊዜያዊ አስተዳደር ተቋማት በሚል በጀነራል ታደሰ ወረደ የተጻፈው ደብዳቤም ከአንድ ወር በላይ በራሳቸው ፈቃድ በአዲስ አበባ የተቀመጡ አመራሮች እንደተቋረጠባቸው ያትታል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ያለ ፍቃድ ከትግራይ ክልል ውጭ ያሉ አመራሮች የደመወዝና ጥቅማጥቅም ክፍያቸው እንዲታገድ ትዕዛዝ ስለማስተላለፋቸውም ይጠቅሳል። አዲስ ኃላፊነት እንዲሰጣቸው እየተመላለሱ ምደባ እየተጠባበቁ ካሉ አመራሮች በስተቀር ያሉትን የሚመለከት ነውም ተብሏል። ደብዳቤ የደረሳቸው የጊዜ አስተዳድሩ ተቋማትም ይህንኑ ተፈጻሚ እንዲያደርጉ ጄኔራሉ አዘዋል። የደሞዝ ክፍያው የታገደው ከሰኔ 1 2017 ጀምሮ እንደሆነም በደብዳቤው ላይ ተመላክቷል። ከወራት በፊት በህወሀት አመራሮች መካከል የተፈጠረው ልዩነት ተከትሎም በርካታ የክልሉ አመራሮች ወደ አዲስ አበባ መጓዛቸው የሚታወስ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቲክቶክን የሚገዛ የባለ ሀብት ቡድን አለኝ አሉ። ፕሬዚደንት ትራምፕ በአሜሪካ ውስጥ የብሔራዊ ደህንነት አደጋ ይፈጥራል በሚል የታገደውን ቲክቶክ የሚገዛም የቱጃሮች ቡድን እንዳላቸው ይፋ አድርጓል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ የቪዲዮ ማጋሪያ መተግበሪያውን ለመግዛት ፈቃደኛ የሆኑም በጣም ሀብታም ሰዎች አለውን ብለዋል። ከሁለት ሳምንት በኋላ እነግራችኋለሁ ሲሉም ጠቁሟል። መተግበሪያውን ለመሸጥ የቻይና መንግስት ይሁንታ ያስፈልጋል። ነገር ግን ዶናልድ ትራምፕ ፕሬዚዳንት ሺጂንፒንግ ያደርጉታል ብለው እንደሚያስቡ ለጣቢያው ተናግረዋል። ትራምፕ በዚህ ወር ቲክቶክ እንዲሸጥ የሚያስገድደው ሕግ ተግባራዊ እንዳይሆን ለሶስተኛ ጊዜ አራዝመውታል። ለሶስተኛ ጊዜ የተደረገው ማራዘሚያ የቲክቶክ እናት ኩባንያ ባይት ዳንስ በመስከረም 17 ለመሸጥ ስምምነት ላይ እንዲደርስ ይጠይቃል። ባሳለፍነው ሚያዝያ ወር ቲክቶክን ለአንድ አሜሪካዊ ገዢ ለመሸጥ የተደረሰው ስምምነት አሜሪካ ቻይና ላይ የጣለችውን ታሪፍ ተከትሎ በተፈጠረው ዝግብ ፈርሷል። ትራምፕ አሁን የሚሆን ገዢዎች አሉኝ ያሉት ከሶስት ወራት በፊት ለመግዛት ሲጠበቅ ከነበሩ ጋር ተመሳሳይ ስለመሆኑ ግልጽ የሆነ ነገር የለም። የአሜሪካ ኮንግረስ ቲክቶክ እንዲሸጥ የሚያስገድድ ህግ ባሳለፍነው ዓመት በሚያዝያ ወር ሲያጸድቅ የመተግበሪያው እናት ኩባንያ የአሜሪካ ተጠቃሚዎችን መረጃ ለቻይና መንግስት አሳልፎ ሊሰጥ ይችላል የሚል ስጋት እንዳለው የገለጸ ቢሆንም ቲክቶክ ግን ስጋቱን ውድቅ አድርጓል። ትራምፕ በመጀመሪያው የስልጣን ዘመናቸው መተግበሪያውን ተችተውት ነበር። ነገር ግን በ2024 ባደረጉት ምርጫ ለማሸነፋቸው እንደ አንድ ምክንያት አድርገው ስለሚመለከቱት አሁን በአሜሪካ ውስጥ ጥቅም ላይ መዋሉን ይደግፋሉ። ህጉ በጥር 19 ተግባራዊ መሆን የነበረበት ቢሆንም ነገር ግን ትራምፕ በፊርማቸው በተደጋጋሚ አዘግይተውታል። ይህም የኮንግረሱ ህግ አውጪዎች ተቃውሞና ትችትን አስከትሎባቸዋል። ቲክቶክ ህጉ ህገ መንግስት አይደለም ሲል ተቃውሞውንም አሰምቷል። ነገር ግን ለአሜሪካ ጠቅላይ ፍርድ ቤት ያቀረበው ይግባኝ ውድቅ ተደርጎበታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን ቸረስማን